ሀገራዊ ምክክር ኮሚሽን በምክክር ሂደቱ ያልተሳተፉ የፖለቲካ ፓርቲዎች በቀጣይ ጊዜያት ተሳትፎ እንዲያደርጉ በድጋሜ ጥሪ አቀረበ። ኮሚሽኑ እያከናወነ የሚገኘው የምክክር ሂደቱ በተመለከተ ከተለያዩ የፖለቲካ ፓርቲዎች ጋር ውይይት አድርጓል። ዋና ኮሚሽነር ፕሮፌሰር መስፍን አራያ በዚህ ወቅት እንዳሉት በምክክር ሂደቱ እስካሁን 80 በመቶ ያክሉ የፖለቲካ ፓርቲዎች ንቁ ተሳትፎ ሲያደርጉ ቆይቷል። እንደ ሀገር ከድሮ ጀምሮ የሚስተዋሉትን ችግሮችን በዘላቂነት ለመፍታት እንዲሁም ኮሚሽኑ በቀጣይ ለሚያካሄዳቸው ሀገራዊ ጉባኤ የፖለቲካ ፓርቲዎች ተሳትፎ ወሳኝ መሆኑን ወቁ ብሏል። በማዕከላዊ ኢትዮጵያ ክልል የሄሞራጂክ ፌበር በሽታ እንዳይከሰት ለመከላከልና ለመቆጣጠር የሚያስችል የዝግጅት ስራ እየተሰሩ ናቸው አለ የክልሉ ጤና ቢሮ። የሄሞራጂክ ፌበር በሽታ በደቡብ ኢትዮጵያ ክልል ጅንካ ከተማ እንደተከሰተ መግለጹ ይታወሳል። የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ለፋና ዲጂታል እንዳሉት በሽታ እንዳይከሰት ለመከላከልና ለመቆጣጠር የሚያስችል የዝግጅት ስራዎችን ተጀምረዋል። የበሽታው ስጋት ለመከላከልና ለመቆጣጠር የሚያስችል ዝግጁነት በሁሉም የጤና ዘርፍ እንዲጠናከርም አስገንዝበዋል። ሀገራዊ ፕሮጀክቱ የኢትዮጵያን የጋራ ጥቅም የሚያረጋግጡና ከተረጅነት ለማላቀቅ የሚያስችሉ በመሆናቸው ያለ ልዩነት ድጋፋቸውን እናጠናክራለን ያሉ የማዕከላዊ ኢትዮጵያ ክልል የፖለቲካ ፓርቲ የጋራ ምክር ቤት አባላት በታላቁ የኢትዮጵያ ሕዳሴ ግድብ መረቃት ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣይ የሚገነቡ አዳዲስ ሀገራዊ ፕሮጀክቶችን ይፋ ማድረጋቸው ይታወሳል። ይፋ የተደረጉትን ሀገራዊ ፕሮጀክቶች የኢትዮጵያ ኢኮኖሚ እንዲያሰራራ ከማድረግ ባለፈ ከቀጠናው ሀገራት ጋር በጋራ ለማደግ ወሳኝ በመሆናቸው አስፈላጊው ድጋፍ እናደርጋለን ያሉት